ጤና ይስጥልኝ። ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ድረስ እያል አርእስተ ዜናዎቹን እናስቀድማለን። አብራችሁን ቆዩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ የሐዘን መግለጫ ወጥቷል። የሐዘን መግለጫው ምንን አስመልክቶ ነው? ዝርዝር አለ። 46 ሕፃናትና 20 ሴቶችን ጨምሮ 104 ፍልስጤማውያን መገደላቸው ተገለጸ። አምነስቲ ኢንተርናሽናል አሜሪካ በኢትዮጵያውያን እስረኞች ላይ የፈጸመችውን ጥቃት በጦር ወንጀልነት እንዲመረመር ጥሪ አቅርበዋል። በዝርዝሩ የምትሰሙት ይሆናል። የኤርትራው ፕሬዝዳንት ኢሳያስ አፈወርቄ ወደ ግብጽ መግባታቸው ተገለጸ። ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ ቲክቶከር ሙሴ ሰለሞን መታሰሩ ተገልጿል። የምናደርሳችሁ ይሆናል። የስምረት ስራ አስፈጻሚ ከነበሩበት ከስራ ኃላፊነታቸው መነሳታቸው ተገልጿል። በምን ምክንያት ተነሱ? በዝርዝሩ የምትሰሙት ይሆናል። አለም ፋና የጉዞና የቫዛ ኃላፊነቱ የተወሰነ የግል ማህበር ነኝ የሚል የማይታወቅና ምንም አይነት ፍቃድ የሌለው ህገ ወጥ አጭበርባሪ ነው ሲል ሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ትሰሙታላችሁ የአስር ዓመት ህፃን የደፈረው ግለሰብ በ17 ዓመት ጽኑ ስራ ተቀጣ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ና ላይክ ታደርጉ ዘንድ እየጋበዝ ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የስምረት ስራ አስፈጻሚ ከኃላፊነታቸው ተነሱ። የስምረት ትግራይ ዲሞክራሲያዊ ፓርቲ ስራ አስፈጻሚ በትግራይ ከነበራቸው የመንግስት የስራ ኃላፊነት ተነስተዋል። ኃላፊዋ በጊዜያዊ አስተዳደሩ ከነበራቸው የስራ ኃላፊነት የተነሱት ፓርቲያቸው ጥቅምት 14/2018 ዓ.ም ባካሄደው ጉባኤ የስራ አስፈጻሚ አድርጎ ከመረጣቸው በኋላ እንደሆነ ቴግቫ ኢትዮጵያ ከመቀለ ቤተሰቦቹ አረጋግጧል። ቴግቫ ኢትዮጵያ የኢንዱስትሪ ቢሮ ኃላፊ የነበሩትን ወይዘሮ አልማዝ ገብረ ጻድቅ እንደውሎ አስተያየታቸውን ለማካተት ያደረገው ሙከራ አልተሳካም። ከትግራይ ጦርነት በፊት ጀምሮ የህወሓት ከፍተኛ አመራሮች መካከል እስከ ተፈጠረው መለያየት ድረስ የህወሓት ማዕከላዊ ኮሚቴ አባል የነበሩት ኃላፊዋ አሁን ከነበሩበት የኃላፊነት ቦታ በፊት የክልሉ የከተማና ና የኮንስትራክሽን ቢሮ ኃላፊ ሆነው ሰርተዋል። ፕሬዚዳንት ጀነራል ታደሰ ወረደ ወደ ስልጣን ከመጡ ማግስት ጀምሮ ሲመሩት የነበረውን የከተማና የኮሙኒኬሽን ቢሮ ከአቶ ጌታቸው በኋላ የህወሓት ምክትል ሊቀመንበር ሆነው የተመረጡት አማኑኤል አሰፋ እንዲተኩት ሆነዋል። ከስድስት ወር በኋላ ደግሞ ከተሰጣቸው የቢሮ ኃላፊ

አለም የፋና የጉዞና የቫዛ ኃላፊነቱ የተወሰነ የግል ማህበር ነኝ የሚል የማይታወቅ ህገ ወጥ አካል ከሴቶችና ማህበራዊ ጉዳይ ሚኒስቴር ፍቃድ እንደተሰጠው በማስመሰል ሴቶችና ወጣቶችን በነጻ ወደ ውጭ ሀገር እየላከ እንደሚገብ በመግለጽ ማንኛውንም ስራ መስራት የሚፈልግ በተመቻቸ ድል እንዲጠቀም የሚገልጽ ደብዳቤ በማህበራዊ ሚዲያ እያሰራጨ ነው የሰጠነው እውቅናም ፈቃድም የለም ሲል የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ይህው አካል ለካናዳ ቪዛ ፕሮሰስ እንዲያደርግ ፈቃድ የተሰ ሰጠው በማስመሰል ሐሰተኛ መረጃ በማህበራዊ ሚዲያ ያሰራጨ ነው ብሏል። ሚኒስቴር መስሪያ ቤቱ የውጭ ሀገር የስራ ቪዛ አገልግሎትን በተመለከተ ለየትኛውም አካል ፍቃድ የመስጠት ኃላፊነትም ሆነ ስልጣን የሌለው መሆኑን በመጥቀስ አሳውቋል። የሚሰራጨው መረጃ ከእውነት የራቀ ሐሰተኛና ህገወጥ ተግባር መሆኑን ለህብረተሰቡ አሳውቆ ህብረተሰቡ በወንጀለኞችና በአጭበርባሪዎች የተሳሳተ መረጃ እንዳይታለል ራሱን እንዲጠብቅና ምንም አይነት ምላሽ እንዳይሰጥ አሳስበዋል። መረጃው የቴግፋ ኢትዮጵያ

አምነስቲ ኢንተርናሽናል አሜሪካ በየመን በፈጸመችው የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን አስመልክቶ የጦር ወንጀል ምርመራ እንዲደረግ አሳሰበ። ባሳለፍነው 2017 ዓ ም ሚያዝያ ወር አሜሪካ በየመን ሁቲዎች በሚያስተዳደሩት የስደተኞች መጠለያ በፈጸመችው የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን ተከትሎ አምነስቲ ኢንተርናሽናል ድርጊቱ የጦር ወንጀል ተደርጎ ሊወሰድ ይችላል ሲል ገልጾ ምርመራ እንዲደረግ አሳስበዋል። አምነስቲ የአሜሪካ ጦር ሚያዝያ 2 ቀን ሰባት ዓመት በፈጸመውና የኦፕሬሽን ፍራራይደር ዘመቻ አካል የሆነው ጥቃት ዓለም አቀፍ የሰብአዊ ሕግን የጣሰ ነው ብሏል። እንደ ተቋሙ ገለጻ የአየር ጥቃት የተፈጸመበት መጠለያ ጣቢያ የሁቲ ባለስልጣናት በህገወጥ ስደት ምክንያት ያሰሯቸውን ስደተኞች የያዘ ሲሆን ቦታውም የሚታወቅ ሰላማዊ ሰዎች የሚገኙበት ቦታ ነው። የኤርትራው ፕሬዚዳንት ኢሳያስ አፈወርቄ ለአምስት ቀን የስራ ጉብኝት ትላንት ሌሊት ግብጽ መሄዳቸውን የሀገሪቱ የማስታወቂያ ሚኒስቴር አስታወቀ። ኢሳያስ ኑ ብለው ግብዣ ያደረጉላቸው የግብፁ ፕሬዚዳንት አብዱልፈታ አልሲሲ ናቸው። በአምስት ቀን ቆይታቸው በሁለትዮሽ በቀጣናዊና አለም አቀፋዊ ጉዳዮች ላይ ይመክራሉ ተብሏል። የኤርትራው ፕሬዚዳንት ከዚህ ቀደም ከወራቶች በፊት ወደ ካይሮ ተጉዘው እንደነበር ይታወሳል። ግብፅ ከፕሬዚዳንቱ አልሲሲ ውጭ የተለያዩ ባለሥልጣናትን ወደ ኤርትራ ስታመላል ቀጥላል ስምምነት ስትፈራረም ከርማለች። ሶማሊያና ኢትዮጵያ በአንድ ወቅት አለመግባባት ውስጥ ገብተው በነበረበት ወቅት የግብፅ ሰዎች ሶማሊያ ሲመላለሱ፣ የሶማሊያዎቹም ግብፅ ሲመላለሱ ከኤርትራ ጋር ሆነው ስምምነት ተፈራረሙም ሲሉም ነበር። ግብፅ ኢትዮጵያን የሚቃረንና ያዳክማታል የምትለውን ኃይል እንዲሁም አጀንዳ ታገኙ እንጂ እሱን ከመጠቀም ወደኋላ እንደማትል በተደጋጋሚ አሳይታለች። የኢትዮጵያ ጎረቤቶች ከኢትዮጵያ ጋር ማንኛውንም አይነት አለመግባባት ይፍጠሩ እንጂ መሪዎቹ ኑ አይዟቸው ሆን ያለው እያለች እንደምትጋብዝና የሷን ልዑካን ወደ ሀገሪቱ እንደምታመላለስ የቅርብ ጊዜ ትውስታዎች ናቸው። የአስር ዓመት ሕፃን የደፈረ ግለሰብ በ17 ዓመት ጽኑ እስራት ተቀጣ። የሞባአሪ ወረዳ ፍትህ ጽሕፈት ቤት ለደረሰው አሰቃቂ ወንጀል ከባድ ቅጣት ወስኗል። የአስር ዓመት ሕፃን ፍቅሪ ወደ ፈረሻንን በአሪ ዞን ሞንባአሪ ወረዳ አይዳማር ዙሪያ ቀበሌ ሽምር ልማት ቡድን መስከረም 29 2018 ዓም ተደፍራለች። ሕፃኗ ለሽንት ጫካ በገባችበት ወቅት ተከሳሹ ተከታትሎ በመግባት እንዳትጮህ አፏን በማፈን አስገድዶ መድፈሩን ፖሊስ ባደረገው ምርመራ አረጋግጧል። ፖሊስ በሰውና ሕክምና ማስረ መረጃዎች የተደገፈ ጠንካራ የወንጀል ምርመራ ሪፖርት አደራጅቶ ለአቃቢ ሕግ አቅርበዋል። ጥቅምት 19 ቀን 2018 ዓ ም በዋለው ችሎት ተከሳሹ እጁ ከተያዘበት ቀን ጀምሮ የሚታሰብ የ17 ዓመት ጽኖት ስርዓት እንዲቀጣ ፍርድ ቤቱ ወስኗል። የወረዳው ፍትሕ ጽሕፈት ቤት ኃላፊ አቶ ሶፎንያስ ኃይሌ ውሳኔው ተገቢ ከመሆኑም በላይ ተከሳሹን የሚያርም እንዲሁም ማህበረሰቡን የሚያስተምር መሆኑን አስገንዝበዋል። ማህበረሰቡ ከመሳሰሉ አሰቃቂ ወንጀሎች ራሱን እንዲጠብቅና ከጸጥታ አካላት ጋር ትብብር እንዲያደርግ አሳስበዋል። ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ ቲክቶከር ሙሴ ሰለሞን መታሰሩ ታወቀ። በኢትዮጵያ የማህበራዊ ሚዲያ ገጾች ላይ በስፋት በሚሰራቸው ዜናዎች የሚታወቀው ቲክቶከር ሙሴ ሰለሞን መታሰሩን ከታማኝ ምንጮቻችን ያገኘነው መረጃ ያመላክታል ሲል ጉርሻ ቤልች ዘግበዋል። ታዋቂው ቲክቶከር መታሰሩ እውነት መሆኑ ተረጋግጦ፣ ሆኖም ለምን እንደታሰረ እስካሁን በይፋ የተገለጸ ነገር የለም። መረጃው የጉርሻ ፔጅ ነው። 46 ህጻናትና 20 ሴቶችን ጨምሮ 104 ፍልስጤማውያን ተገደሉ። እስራኤል ማክሰኞ ምሽት በጋዛ በፈጸመችው ተከታታይ ጥቃቶች 46 ሕጻናትንና 20 ሴቶችን ጨምሮ ቢያንስ 104 የሚሆኑ ፍልስጤማውያን መገደላቸውን፣ 250 የሚሆኑ መጓዳታቸውን ሐማስ የሚመራው የጤና ሚኒስቴር አስታወቀ። የእስራኤል ጦር ጥቃት መፈጸሙን አረጋግጦ እርምጃውን የወሰደው ሐማስ በአሜሪካ አደራዳርነት የፈረመውን የተኩስ አቁም በመጣሱና አንድ ወታደር በመግደሉ እንደሆነ ገልጿል። እስራኤል የፈጸመቻቸውን ተከታታይ ጥቃቶች በሰሜናዊ ማዕከላዊና ደ ደቡባዊ ጋዛ የሚገኙ መኖሪያ ቤቶች ትምህርት ቤቶችና የመኖሪያ መንደሮች ተመተዋል። የእስራኤል መከላከያ ሚኒስቴር ሐማስ ጋዛ ውስጥ አንድ የእስራኤል ወታደር ገድሏል ሲል ከሷል። የሞቱ ታጋጆች አስከሬን ባለመመለሱ የተኩስ አቁም ስምምነቱን ጥሷል የሚል ተጨማሪ ክስ ቀርቦበታል። የእስራኤል ጦር በጋዛ የሚገኙ ቦታዎች ጥቃት መፈጸሙ ከጥቃቱ በኋላ የተኩስ አቁም እንደ አዲስ ተግባራዊ መሆን መጀመሩን ገልጿል። ሐማስ በበኩሉ ከጥቃቱ ጋር ምንም ግንኙነት እንደሌለው በመግለጽ እስራኤል ስምምነቱን ማፍረስ እየሞከረች ነው ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ምንም ነገር የተኩስ አቁም ስምምነቱን አያሰናክልም ሲሉ ተደምጠዋል። ነገር ግን እስራኤል ወታደሮቹ ኢላማ በሚሆኑበት ጊዜ መልሳማ ጥቃት እንዳለባት ተናግረዋል። መረጃው የቢቢሲ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ በኦሮሚያ ክልል ምስራቅ አርሲ ዞን በሚገኙ የተለያዩ ወረዳዎች በጥቅምት ወር 2018 ዓ.ም ብቻ 25 የእምነቱ ተከታዮች ማንነታቸው ባልታወቁ ታጣቂዎች በአሰቃቂ ሁኔታ መገደላቸውን በጽኑ ወግዟል። ቋሚ ሲኖዶሱ ጥቅምት 20 ቀን 2018 ዓ.ም ባወጣው ይፋዊ መግለጫ ድርጊቱን ክብረ ነክና ሊወገዝ የሚገባው ሲል የጠራው ሲሆን መንግስት ዜጎችን በሕይወት የመኖርና የማምለክ መብትን እንዲያስከብርና ወንጀሎችን ለህግ እንዳቀርብ አጥብቆ አሳስቧል። ቋሚ ሲኖዶሱ ከምስራቅ አርሲ ሀገረ ስብከት የደረሰውን ሪፖርት መሠረት በማድረግ እንዳብራራው ግድያዎቹ በተለያዩ ጊዜዎችና ቦታዎች የተፈጸሙ ናቸው። ጥቅምት 14 ለ15 አጥቢያ 2018 ዓ ም በጉና መርቲ ወረዳዎች 17 ክርስቲያኖች፣ ጥቅምት 17 ለ18 አጥቢያ 2018 ዓ ም በሸርካ ወረዳ 3 ክርስቲያኖች፣ ጥቅምት 18 ለ19 አጥቢያ በሆን ቆሎ ዋቤ ወረዳ 5 ክርስቲያኖች ተገለዋል። በጥቅምት ወር ብቻ በድምሩ 2 አምስት ኦርቶዶክስ ወገኖችን በሰላም ተኝተው ባሉበት በአሰቃቂ ሁኔታ መገደላቸው መግለጫው በከባድ ሐዘን አስታውቋል። ድርጊቱ በተደጋጋሚ ሲፈጸም መቆየቱን የጠቀሰው መግለጫው ይህ አስነዋሪ ተግባር በቅዱሳን መጽሐፍትም ሆነ በሰብአዊ መብት ህግጋት ተቀባይነት እንደሌለው አስምሮበታል። ሲኖዶሱ ጥቃቱ ዜጎችን በነጻነት የማክበር ህገ መንግስታዊ መብት የሚጋፋ የሀገርን የቆየ ተከባብሮና ተቻችሎ የመኖር እሴት የሚያጠፋና ና በጥብቅ ሊወገዝ የሚገባው ኢሞራላዊ ድርጊት መሆኑን ገልጿል። በመሆኑም ቋሚ ሲኖዶሱ ለመንግስት መንፈሳዊ ጥሪውን አስተላልፏል። ጉዳዩ በቀጥታ የሚመለከታቸው የመንግስት አካላት ይህንን ኢሰብአዊ ድርጊት በጽኑ እንዲያውግዙ በሕገ መንግስቱ የተረጋገጠውን በሕይወት የመኖርና የእምነት ነጻነት መብትን እንዲያስከብሩ እንዲሁም ወንጀለኞችን ለሕግ በማቅረብ የሕግ የበላይነትን እንዲያረጋግጡ ጠይቋል። በቀጣይ እንዲህ አይነት ጥቃት እንዳይደገም መንግስት አስፈላጊውን የሕግ ከለላ በመስጠት ኃላፊነቱ እንዲወጣ ሲኖዶሱ አሳስበዋል። ቋሚ ሲኖዶሱ በደረሰው ጥቃት የተሰማውን ጥልቅ ሐዘን በድጋሚ በመግለጽ ለሟች ቤተሰቦችና ለመላው ኢትዮጵያውያን መጽናናትን ተመኝተዋል። ቅድስት ቤተ ክርስቲ ክርስቲያን በግፍ ሕይወታቸውን ላጡ ወገኖች እረፍተ ነፍስን እንዲሰጥ ወደ እግዚአብሔር እንደምትጸልይ በመግለጫው ተጠቅሷዋል። ውድ አድማጭ ተመልካቾቻችን፣ ለሰዓቱ የያዝናቸው አጫጭር መረጃዎችን ይመስሉ ነበር። ከሰዓታት በኋላ በሌላ መረጃ እስከምንገናኝ ድረስ ቸርንቆይ